ወደ ሊቃውንቱ ሊቃውንቱ አባቶቻችን ስንድ ባለ አምስት የተባሉ የሙሴ መጻሕፍቶች ባለ አንድ የተባሉት ደም ባለ ሁለት የተባሉት ደግሞ የብሉይ ኪዳንና የአዲስ ኪዳን መጻሕፍቶች እንደሆኑ ይነግሩና ማለት የሙሴ መጻሕፍቶች አምስት ናቸው። እንደገና ደግሞ ወደ አዲስ ኪዳን ስትመጣ ደሞ ባለ አምስት የተባሉ የሙሴ መጻሕፍቶች ናቸው። አምስት አምስት ማለት ዘፍጥረት፣ ዘጸአት፣ ዘለዋውያን፣ ዘኍልቍ፣ ዘዳግም ማለት ሙሴ ነው። ባለ ሁለት ማለት ደግሞ ጴጥሮስ ነው ጴጥሮስ እንደምን መጻፋለው ብሎ ሲዳና ዲስታን ያውቃልና ሙሴ እሳ አምስቱ መጻሕፍት ተ ሙሴ ነው የተማረ ስለዚህ ባለ አምስት ማለት ሙሴ ነው እናሳ ሙሴ አምስቱ መጻሕፍት ታውቆ አስሩን ሐዋሳት ጠብቆ አምስቱ ነው እሱና አምስቱ ነው እጩ ሐዋሳት ጠብቆ አትርፎ በአምስቱ ሐዋሳት አፋ ሐዋሳ ወስተ ውስጡን ጠብቆ ወይ ደግሞ በህዋሳተ ውስጥ ህዋሳተ አፋን ጠብቆ የኖረ ነው። አተረፈ ማለት አምስት አተረፈ ማለት አምስቱ የውስጥ አፋ የውስጥ ህዋሳት አሉ። የውስጥ ደግሞ የውጭ ደግሞ አምስት ህዋሳት አሉ። እነዚህ አምስቱ አምስት አተርፎ አስር እንዳደረገ አምስቱ የውጭ አካላት እንደገና በውስጠኛው በአምስቱ ህዋሳ ተጠብቆ ይኖራሉ። በውስጠኛው አምስት ህዋሳ ተጠብቆ ይኖራሉ። በጋራ ሲሆኑ አስር ናቸው ማለት እንግዲህ አምስቱ የውስጥ የውስጥ አካል ምንድን ነው ካለ እንግዲህ የውጭ እጅ አለ፣ እግር አለ፣ አይን አለ ጆሮ አለ አፍ አለ እነዚህ አምስት ናቸው እጅ እግር አይን ጆሮ አፍ አምስት ህዋሳት አሉ ማለት እነዚህ አምስቱ ህዋሳት የራሱ የመጀመር ናቸው የመጀመሩ የራሱ ናቸው እግዚአብሔር ሰጠው ማለት ስለዚህ ሌላ አትርፊ አስር አድርግ ያለው አምስት ሌላ ጣት ምንድን ነው ካለ የውስጥ ደግሞ ሌላ አምስት ህዋሳተ ውስጥ አሉ። ህዋሳተ ውስጥን ማዘዝ መቻል ማትረፍ ማለት እሱ ነው። ህዋሳተ ውስጥ በውስጡ ያሉ ህዋሳት ሲያዝዙ ዋሳት የውጫዊ ህዋሳት አፋ ይታዘዛል። ለምሳሌ አፍ የውስጠኛው አይምሯችን ካላዘዘው እንዲህ ብለህ ተናገር ለመስጋናም ሆነ ለስድብ ለማስቀየም ሆነ ለሐሜትም ሆነ ሰዎችን ለማስደሰትም ሆነ ለማሳዘን መጀመሪያ ከውስጥ ያለ አይምሮ ሲያዝዝም ተናገሩ ሲያዝዙም ማለት ነው። ስለዚህ ይሄ ይኸኛው ይኸኛው ውጫዊ በውስጣዊ ይታዘዛል። በአንጻሩ እንዲሁ እች የውስጠኛው ካላዘዘው የውጭኛው ሁሉ ይጨብጣች፣ እደ ልቡና ይባላል። እደ ልቡና ማለት አጥብቆ መያዝ ካለበት አጥብቆ መያዝ፣ ከብደቱ ራሱ አይቶ የሚመጥንለት ይሄ ከባድ ነው፣ አችለውም ማንሳት አይገባም። ከዛ የሌላ ዕቃ ተደቃ ሊም የሌላ የሳሎን ዕቃ ይሆን ፈራዘ አይሄ ሰው ዕቃ ማንሳት አይገባም። ለጁ ያዟል። የራስ ከሆነ አንሳው ብለው ያዛል። ሌላ ከሆነ ማንሳት የለበትም። በአንፃሩ ሰዎችን ለመማታት እጅን ማንሳት የምትሩ ነው። ውሳጣዊው ውጫዊው በውስጣ እያዘዘ ውሳጣዊ የአፋው ሰውነት በውሳጣዊ እየታዘዘ አሁን ሰዎች ለማማታት ለጅን ሰው ሰው እንዳትማታ፣ አሁን መስረቅ የለብህም ሰው ገንዘብ ነው እንዳታነሳ። በአንፃሩ ደግሞ ጅን ለምጽዋት ዘርገው ይሄ ደሃ ነው ገንዘብ የሚያስፈልገው ነው የሚበላው የለው የሚጠጣው የለው ይሄ ደካማ ነው አግዘው ይሄ ደካማ ወርዳው ብሎ የሚያዝዝ ያዝስ ውሳጣዊ ነው ማለት ነው። ስለዚህ ውሳጣዊ የውጫውን እያዘዘ የውጩ አምስትና የውስጡ አምስት በጋራ ሆኖ ተነጋግሮ ተግባብቶ ሰውን ክብር የሚያሰጥ ነ የውጩ ብቻ ከውስጡ ተለይቶ ስራ መስራት የሚችል ስላልሆነ ስለዚህ አ መስረቅ የለብህም መቀማት የለብህም እግሩ ወደ ዘማዊ ቤት ወደ ጭፈራ ቤት ወደ ብሎ ውስጡ ሲያዝዝ እንዲሁ ወደ ቤተ እግዚአብሔር ነው ያለ ብሎ ወደ ቤተ እግዚአብሔር የውጭ እግር ወይ ቦታ ያቸው ብሎ ውስጣዊ ውጫውን ያዘዋል ማለት ነው። ከእዛ ውጭ ውጫዊው የሚንቀሳቀሰው የውስጡ ሲያዝዝ ነውና በጋራ ሆኖ አስሩ ነው ነው አምስት ሰጠኝ የነበረ አስር አድርጌ ከአምስቱን ከአምስቱ ጋራ ውጫዊውን ከውስጥ አውጣው ጋር አገናኝቼ አትርፌ ሰውነቴን ጠብቄ መክብር አብቅቻለሁኝ። ስለዚህ እግሬ ወደ ዝሙት ቤት እንዳይሄድ እግሬ ወደ ስርቆት ቤት እንዳይሄድ እግሬ ወደ ጣዖት ቤት እንዳይሄድ ጠብቄ በአንጻሩ ወደ ምጽዋት ወስጄዋለሁ እግሬን። የተበደዱትን ለማየት፣ የተጣሉትን ለማስታረቅ፣ የታሰሩትን ለመጠየቅ፣ የታመሙትን ለመጠየቅ ህጅ ውስጥ ህጅ በታል ውስጥ በማለት አምስቱ የውስጥና አምስቱ የውጭ ተናበው ስራ መስራታቸው የሚያሳየው ናት ማለት ነው። በአንጻሩ አይኔን የማይገባ ነገር አላየሁበትም ነው። አይኔን የማይገባ ነገር አላየሁበትም ነው። አንዳንዴ አይን የሚያየው የውሳጣይን ሳይ የውጭ አይን ያልና የሀገራችን አብሏል አይን ከልብ ካለ ያይን አለኝም ብሎ ይናገራል አይን ነው ልብ ሲያይ ነው ማለት ስለዚህ አይን ከተፈጥሮ ተፈጥሮ ከማየት አይከለከልም ነገር ግን ማየት ያለበት መርጦ እንደያይ እንዳል ማየት ያልፈልጉም ይችላል ነገር ግን ፈልጎ ሄዶ የማይገባ ነገርን አስነጋሪ ነገርን ከእግዚአብሔር ጋር የሚያጣለውን ሰውነት የሚያረክሰውን ሰውነት የሚያቆሸውን እንደው እኛን ከሰብዕና አውጥቶ ወደ እንስሳት የሚቀይረውን ነገር ለማየት

ጆሮ ዬን አሁንም ዘፈን አልሰማሁበትም። እንደው ዘፈን ማለት የዘፈን ሱ ሲያደርባቸው ይሆን ይችላሉ። ዘፈን ካልሰሙ እንደው ነገር ክሰት ምንም የማይመስላቸው፣ መዝሙር ምንም የማይመስላቸው፣ ቅዳሴ ምንም የማይመስላቸው ወይም ደግሞ እንደው ነው ቅዳሴ ሲቀደስ በጣም የሚያዛጉ ዘፈን ሲያዳምጡ አይምሯቸው የሚነቃቃላቸው አይምሯቸው በዘፈን የሚያድሱት እነሱ እነሱ መጠገቅ ስላለባቸው። አዎ በጆሮ ቃል ይደርስምችበታለሁ፣ በጆሮ ቃል ቅዳሴ አስቀድስበታለሁ፣ በጆሮ በጆሮ እንዲሁ ነገር ሰው ሰምችበታለሁ፣ በጆሮ ነገር ቁሳን ሰምችበታለሁ፣ በጆሮ ነገር ማርያም ሰምችበታለሁ። በጆሮ እንዲሁ ስለአንተና ስለወዳጆችህ እንዲሁ ደግሞ ስለወገ ስለወገኖች ስለደከሙት መስማት እፈልጋለሁ። እሱን ማድረግ ይበታለሁ ማለት እንዲህ ይሄንን አዝጃለሁ ብሎ መናገር ብቻ ነው። ውሳጣዊ ውጫውን እያዘዘ አሁን ቅዳሴ እየተቀደሰ ቅዳሴ አዳምጥ፣ አሁን ትምህርት እየተሰበክ ነው፣ ትምህርት አዳምጥ። አሁንና ቅድና እንዲሁ ባለሙያ ያሉ መልካም መልካም ዜናዎች ማየት መስማት አለ ብሎ አይምሮ ማዘዝ ይችላል። እና እነዚህ ለጀመረ መክሊት እንደ እግር መክሊት ነው፣ እጅ መክሊት ነው፣ አይን መክሊት ነው፣ አፍ መክሊት ነው፣ ጆሮ መክሊት ነው። እነዚህ አምስት መክሊቶች የነጀመረ የሰው ጾታ ይችላል። የነጀመረ የሰው ጾታ ማለት እንደዚህ ናቸው ማለት አምስቱ መክሊቶች ተጠንቀቆ ጠብቆ የያዘ ሰው ከዛ ወላሳ ይያደግ ይዳል ማለት ነው። አይኑን ተጠብቆ አላ፣ አፉን ተጠብቆ አላ፣ ጆሮን ተጠብቆ አላ፣ እጁን ተጠብቆ አላ፣ እግሩን ተጠብቆ አላ።

ና ወደ ጌታህ ደስታ ግባ። ትንሹ ማለት ምንድነው? በዚህ ዓለም ያለው ነገር ኃላፊ ነው። ኃላፊው ትንሽ ነው ማለት። ይህን መልካም እነዚህን ጠብካና ና ወደ ተፈለጠ ነገር ሂድ በማለት እግዚአብሔር ወደ ብለጠ ደስታና ወደ ብለጠ ክብር ያሳድገዋል። ስለዚህ

በዚህ ዓለም የሚገባችሁ ስለተዋችሁ ምንም የሚገባችሁ የፈለጋችሁትን ማድረግ ምንም ስለተዋችሁ፣ ለእናንተ የተዘጋጀላችሁን ወደ ጌታችሁ ደስታ ግቡ ማለት ወደ ሰማያዊ ክብር፣ ወደ ሰማያዊ አገር፣ ወደ እግዚአብሔር መንግሥት የሚወስዳቸው የታማኝ አገልጋዮች መታሰራ ሳምንት ነው። ማለት ታማኝ አገልጋዮች ታማኝ አገልጋዮች ማለት ማለት ነው። ቢያትም ይሁን አርያትም ይሁን ቅዱሳንም ያኛው ደብረ ዘይት ነው። ይሄኛው ሳምንት ተደረገ የተቀጠለ መሆኑ ታማኝ አገልጋዮች ወደ ጌታቸው ደስታ ግቡ ተብለው የሚታሰቡበት ሳምንት ነው። እና ሳምንት ይሄ ግን ደግሞ እነዚህ የብቻቸው ማለት በቀኝ ሰማይታቱ ቅዱሳኑ፣ መነኮሳቱ አይናችንና ያለም አይን ብለው ወደ ዛምት ይሄዱ። ጆሮአችን መጥፎ ነገር መስማት አይፈልግም ብለው ይሄዱ። በእግራችን በአፋቸውም ቃለ እግዚአብሔር ብቻ ሲናገሩ የኖሩ ሰዎች ማለት

በክብርም ነው የሚያውቃቸው። ይህን ያክልናቸው ለማናውቃቸው ክርስቶስ ነው ያውቃቸው። ከገሌ ገሌ ይበልጣናል፣ ክርስቶስ ነው ያውቃቸው። እነዚህን ደግ አገልጋዮች ዋጋ የሚሰጥበት ሳምንት ስለሆነ ገብር ኄር ብሎ ክርስቶስ፣ አንተ ታመን ደግ አገልጋይ፣ ና ወደ ጌታ ደስታ ግባ፣ ደስ ይበል፣ ተሾም ተሸልሞ ዋጋ የሚሰጥበት ቤተክርስቲያን ይሄን ሳምንት ለነሱ ሳምንት ትገኝ ማከሩ ብላ ገብርሄ ያለች ስታክሰብታለች ማለት ነው። ስለዚህ አምስቱ መክሊቶች የአምስቱ ሐሳታፋና የአምስቱ ሐሳታው ውስጥ አምስቱ ከአምስቱ ጋር ሲገናኙ አስር ይሆናሉ። አምስት ተሰጦት አስር ያደረገው አምስቱ ሐሳታፋና አምስቱ ሐሳታውስን አንድ አድርጎ አስተካክሉ ይዞ በክብር የኖረ በክሶ ዘንድ ና ወደ ጌታህ ደስታ ግባ ተብሎ የሚሸለም የሚሾመውን ማሳያ ይሆናል አልባት